ጠቅላይ ሚኒስትር አብይ አህመድ በጠና ታመዋል እየተባለ ነው። ይህንን መረጃ ከውስጥ ምንጮች አጣርተን ዝርዝር ዘገባ ይዘነላችሁ መጥተናል። የኢትዮጵያ ፖለቲከኞችን ከማመን ጉምን መዝገን፣ ውሃን በወንፊት እሳትን በቃጫ ማጓጓዝ እጅጉን የተሻለ ነው እየተባለ ነው። በዚህ ጉዳይ ላይ ትንታኔ ዘገባ ይዘንበታል። የአማራ ፋኖ በዘመቻ አንድነት ሀያ ሁለተኛ ቀን ድል ተቀዳጅቻለው ብሏል። ሁሉም ተዋጊ አንጃ አሸነፍኩ እንጂ ተሸነፍኩ ብሎ ሲናገር ሰምተን አናውቅም። ይሁን እንጂ ፋኖ ምን አዲስ ነገር ሰርቶ ይሆን? በቆይታችን ተሰሙታላችሁ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በዘርፉ ህጋዊ ፈቃድ ያለው ተአማኒና ሚዛናዊ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ወደ መረጃዎቹ እንለፍ። በድፍረት ይህ ይሆናል ተብሎ መናገር አይቻልም። ስለ ኢትዮጵያ ፖለቲካ ምህዳሩ፣ አየሩ፣ ሰዎቹም ተለዋዋጭ ናቸው። ዛሬ የጥምረታቸው የጫጉላ ጊዜ ሳያበቃ ጸበኛ ሆነው በደም ይፈላለጋሉ። ዛሬ ሰላም ነው ሲባል በቅጽበት አየር ንብረቱ ደፍርሶ አደገኛ የጦርነት ነጋሪት ይጎስም አሉ። ከሳምንታት በፊት በካሃዲነት ሲፈራረጁ የነበሩት ጄኔራል ታደሰ ወዱ ወረደና አቶ ጌታቸው ረዳ በአዲስ አበባ በአበባ በተሽቆጠቆጠ ጠረጴዛ ፊት ጠቅላይ ሚኒስትር አብይ አህመድን ከመሃል አድርገው እርስ በርስ ሲሞጋገሱ ለሰማ ሰው ለማመን ቢከብድም ሰዎቹ የኢትዮጵያ የፖለቲካ ቁማር ዋነኛዎቹ ተዋናዮች ናቸውና በእርግጥም ሆነዋል። አዎ ከማመን ውጪ ሌላ እድል የለውም። እንደውም እነታደሰ ጌታቸውን ከሃዲ ነው ያሉት እኛን ትቶ ለፌዴራሉ መንግስት ሰርቷል። ጌታቸውም ያላቸው የትግራይን ህዝብ ያለ ረህራሄ ከጨፈጨፈው የሻቢያ ስርዓት ጋር ይሰራሉ ነበር። ወደ ዛሬ ሁለት ዓመት መለስ ብለን ከታዘበን አቶ ጌታቸው ረዳ ስለ ጠቅላይ ሚኒስትር አብይ አህመድ ይህንን ብለው ነበር። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። አብይ አመድ ኖርማሊ ጤነኛ አገር ቢሆን ኖሮ

ሕክምና ሆስፒታል መግባት የነበረበት ሰው። አንድ የሀገር መሪን ባያከብሩ ለሚመራው ሕዝብ ግን ክብር ሊኖር ይገባ ነበር። ይሁን እንጂ አሳፋሪ በሆኑ ቃላት ጠቅላይ ሚኒስትሩን ሲገልጹና ሲያንቋሽሹ የከረሙት አቶ ጌታቸው ረዳ የፕሪቶሪያዊ ሰላም ስምምነት ከተፈረመ በኋላ የፌዴራሉ መንግስት በስምምነቱ ሂደት ላይ አስተዋጽኦ ላበረከቱ አካላት እውቅና ለመስጠት ባዘጋጀው ፕሮግራም ላይ የተሰየሙት አቶ ጌታቸው ስለ ዶክተር አብይ አህመድ ተከታዩን ተናገሩ። የድፍረት እርምጃዎች የተወሰዱባቸው አጋጣሚ አሉ። በዚህ አጋጣሚ ጠቅላይ ሚኒስትር አብይ ሂደቱ እንዲፈጥን በማድረግ የወሰዳቸውን ነው ማለት የወሰዷቸው ማለት አልለመድኩም እና ጠቅላይ ሚኒስትር አብይ የወሰዳቸውን ድፍረት የተሞላባቸው እርምጃዎች በዚህ አጋጣሚ ሳላደንቅ ባልፍ ንፉግነት ነው የሚሆነው። አቶ ጌታቸው በአንድ ምላስ ሁለት ራስ ስለሆኑ አይደለም፤ ይህ የኢትዮጵያ ፖለቲካ መሰረት የተገነባበት ነው። በየዕለቱ ጠቅላይ ሚኒስትሩን የሚረግሙት አስረስማሬም ይሁን ማሪሸት፣ ዕድሉን ቢያገኙ ጠቅላይ ሚኒስትር አብይ አህመድን ከማወደስ ወደኋላ አይሉም። ዝምተኛው መሮም ቢሆን ፎደሙ ጋር የመቆም ሁኔታ ቢፈቀድለት ጠቅላዩን እንደሚያንቆለጳጵስ ለመተንበይ የተለየ ክህሎት አይጠይቅም። በኢትዮጵያ ፖለቲካና ፖለቲከኛ እርግጠኛ ከሆነ ሰው ጉም የዘገነ ሰው የተሻለ ፍሬ ሊያፈራ ይችላል። የዚህ ሁሉ መነሻ የፖለቲከኛው የልብ መሻትና የሚናገረው ለየቅል መሆኑ ነው። ሕዝብ የምትለዋ ቃል የፖለቲከኛው መነገጃ ቁልፍ ቃል ስትሆን ሁሉም ሰው ጥቅሙ ሲጎድልበት ህዝቤ ተጎዳ፣ ህዝቤ ተገደለ እያለ ማላዘን ይጀምራል። ከሆነ ኃይል ጋር ህዝብ አሰልፎ ለመዋጋት ሲያቀድ ሕዝቤ ሆይ የህልውና አደጋ ተጋርጦብሃል፣ ልትጠፋ ነው፣ ሊገድሉህ ነው፣ ተነስ ይላል። ቀጥሎም ያሞኛቸውን ወጣቶችን ይዞ ተኩስ ይከፍታል። ሰላም የነበረው አካባቢ ወደ ጦርነት ቀጠና ይቀየራል። ምንም የፖለቲካ ተሳትፎ የሌላቸው ሲቪሎች ከዚህም ከዚያም በሚተኮሱ በራሪ ጥይቶች ይገደላሉ። የሁለቱም አንጃ ታጣቂዎች ለእከሌ ትወገናለህ፣ እከሌን ምግብ አበላህ፣ እከሌን ውሃ አጠጣህ በማለት ይገድሉታል። መሰረታዊ አገልግሎት ሰጪ ተቋማት ይወድማሉ። የሕዝቡ ኑሮ እያሽቆለቆለ ይሄዳል። ይህን ጊዜ ፖለቲከኛው ቤትህ ውስጥ ብትሆንም መገደልህ አይቀርም፣ ለነጻነትህ እየተዋጋህ ሙት ይሉታል። በቤተሰቦቹ ሞት ያቄ መወጣት የተበራከተ ጦርነቱ እየከረረ ይሄዳል የሁለቱም አንጃ መሪዎች ከፍተኛ አጀብ ይደረግላቸዋል የጦርነት ቀጠና ውስጥ በፍጹም አይገቡም እንኳን አለሞ ተኳሽ ተባራሪ ጥይት አያገኛቸውም ጦርነት ለዘላለም አይደረግምና ጦርነቱ በሁለት መልኩ ይቋጫል በድርድር ወይም በማሸነፍ ከላይ አቶ ጌታቸው የትግራይን ወጣት በጦርነቱ ለመቀስቀስ የተጠቀሙትን የአብይን ገጸ ባህሪ በቅጽበት ቀይረው ማወደስ ይጀምራሉ። ትከሻ ለትከሻ ተለካክተው አይተዋልና አንዳቸው በአንዳቸው ጎሮሮ አይቆሙም፣ ጥቅማቸውን ያስከብራሉ። ተነስ ልትጠፋ ነው ተብሎ የተሰበሰበው ወጣት ያለቀው አልቆ የፖለቲከኞቹን መብት አስጠብቆ ወደ ግል ኑሮ ይመለሳል። በትግል ሂደቱ ላይ ኑሮ ብዙ ወደ ኋላ ተመልሷል። በትንሹ ሁለት ዓመት በትግል ሂደት ቢያሳልፍ ተማሪ ከሆነ ከጓደኞቹ ሁለት ዓመት ወደ ኋላ ተመልሷል። ነጋዴ ቢሆን ንግዱ ከተዘጋ ሙሉ በሙሉ ከስሯል። ገበሬም ቢሆን ሁለት የእርሻ ዘመናት አልፈውታል። የታገለላቸው አመራሮች መብታቸውን አስጠብቀው የቅንጦት ህይወት መምራት ሲጀምሩ እርሱ ህይወትን እንደ አዲስ መኖር ይጀምራል ህይወት ፈተና ይሆንበታል በትግል ሂደቱ አካል ጉዳተኛ ከሆነ ግማሽ ሞትን ሞተዋል ሰርቶ እንኳን መኖር አይችልም ደረጀ የተባለ በትግራይ ጦርነት ጊዜ እግሩን ያጣ ወታደር። የምትከፈለው ሁለት ሺህ የጡረታ ብር አልበቃ ብላው አዲስ አበባ ልደታ አካባቢ ለባቡር በተሰራው ድልድይ ስር እንደሚተኛ አጫውቶኛል። አንጃው ተሳክቶለት የተዋጋለት ስርዓት አስወግዶ ወደ መንበረ ስልጣኑ ቢወጣ ሁለተኛው አይነት የጦርነት መጠናቀቅ ሂደት ይሆናል። ያን ጊዜም ቢሆን እንኳን የታገለለት ህዝብና ታጋዩ በሙሉ ይጠቀማል ማለት አይደለም። ስልጣን በባህሪው ሁሉን ሰው አሳታፊ አይደለም። በዚህ ምክንያት አዋጊዎቹና አንዳንድ ቅርብ ሰዎች ቦታ ቦታ ከያዙ በኋላ የታጋዩ እጣ ፈንታ ከወታደርነት ወይም ከፖሊስነት አይዘለም። በ1983 ዓ.ም ህወሀት ድል ቀንቶት የደርግን ስርዓት ገርስሶ 4 ኪሎ በደረሰ ጊዜ ቤተ መንግሥት በር ላይ ጠቅላይ ሚኒስትር መለስ ዜናዊ ወደ ቤተ መንግሥት ሲገቡ አንድ ወታደር ፊቱ በደስታ ተሞልቶ አብሯቸው ሊገባ ሲል ፊታቸውን አመድ አስመስለው ከጫማ ጥፊ የበለጠ በግልምጫ ሲመቱት ኩርሙት ብሎ በድንጋጤ ሲመለስ በድንገት በተቀረጸ ተንቀሳቃሽ ምስል ተመልክተናል። ምናልባትም አንጃው ተሸነፈ ማለት ሁሉም ነገር አከተመ ማለት ነው። ፖለቲከኛው አሁንም አንድ እድል አለው፤ ከሀገር በመውጣት ነፍሱን ያተርፋል። ምስኪኑ ወጣት ግን ይጨፈለቃል። እዚህ ጋር ነው አንድ ትልቅ ቁም ነገር የምናገኘው። ፖለቲካ ቁማር ነው። በትክክል የተጫወተው ያሸንፋል። በፖለቲካ ቅይር በጥቂት ሰዎች ህይወት ካልሆነ በስተቀር በሰፊው ህዝብ ላይ እንብዛም ለውጥ የለውም። ከብዙ ዓመታት በኋላ የአጼ ኃይለሥላሴ ሥርዓት ሲወድቅ ህዝቡ ቤተ መንግሥት ተሰብስቦ ይሰቀል ይሰቀል ቢልም ይህ ነው የሚባል መና ወደ ቤቱ አልገባለትም። እንደውም 17 እየተረገሙ ደም እንደ ወራጅ ወንዝ የፈሰሰበት ዓመታትን አሳለፈ። ይባስ ብሎ እናቶች ወንድ በመውለዳቸው ተጸጸቱ፣ ወንድ ልጆቻቸው በግዳጅ ዘመቻ ረገፉ። የደርግ ስርዓትም ተገርስሶ ኢህአዴግ ወደ መንበሩ ሲመጣ የኢትዮጵያ ህዝብ መና አልዘነበለትም ጥቂት ከስርዓቱ ተጠቃሚ የሆኑ ግለሰቦች ካልሆኑ በስተቀር የኢህአዲግ ስርዓት አስኳል የነበረው ህወሓት ጁንታ የቀንጅብ ተብሎ ሲባረር መስቀል አደባባይ በገፍ ወጥቶ የደገፈው ህዝብ አንዳች መና ጠብቆ ነበር። ይሁን እንጂ ለእያንዳንዱ ሰው በቤቱ ቧንቧ ወተት አልተላከለትም። አሁንም ለሰባት ዓመታት ያላባራ ደም አፋሳሽ ጦርነት ውስጥ እየተጓዘን እንገኛለን። ቀጣይ ብልጽግና ወርዶ ሌላ ስርዓት ቢተካም በህዝብ ህይወት የተሻለ ነገር አይኖርም። አብዛኛው ወጣት የግንዛቤ ሂደቱ አነስተኛ መሆኑን ተጠቅመው መና ከሰማይ እናዘንብልሃለን ብለው ለጥቅማቸው ይጠቀሙታል እንጂ ዓላማቸውን ካሳኩ በኋላ ዞር ብለው አያዩትም። ጥሩ ህይወት መኖር የሚቻለው ካሉበት ችግር መውጣት የሚቻለው ከሰዎች ክብርና ሞገስ ማግኘትም የሚታደለው ወጥሮ ሰርቶ ሀብት ማፍራት ሲቻል ብቻ ነው። ስርዓቱ የማንም ይሁን የማንም ከየተኛውም ብሔር ይምጣ ከየተኛውም ለስርዓቱ አመራሮች እንጂ የተኛውንም ህዝብ የተለየ ተጠቃሚ አያደርግም። ይህ ሲባል የስርዓት ለውጥ ምንም ለውጥ ነገር የለውም ማለት አይደለም። ፖለቲከኞቹ ቂሎች አይደሉም። ራሳቸውን የለውጥ መንግስት ብለው የሚጠሩበት የለውጥ ሐዋርያ ነኝ ብለው የሚዘምሩለት ለእያንዳንዱ ህዝብ ህይወት እንኳን ምንም ፋይዳ የሌላቸው ጥቂት ነገሮችን ይሰራሉ። በኃይል የሚመጣ የስርዓት ለውጥ ህዝብን ከሚያስከፍለው ዋጋ አንጻር ለሚዛን የሚቀርብም አይደለም። እነዚህ ጥቃቅን በህዝብ ኪስ ውስጥ ለውጥ የማያመጡ ለውጦች በሰላማዊ ትግል ብቻ መታገል ከበቂም በላይ ነው። እስካሁን ንጉሱ ቢኖሩ መንግስቱ ቢገዙም ኢህአዴግም ቢኖር ብልጽግናም ቀጣይ መቶ ዓመት ቢቀጥል ሕይወትህን የምትኖረው ሰርተ ጥረህ ባገኘኸው ብቻ ነው። የገበያውም ሁኔታ ቢሆን በሃገሪቱ የኢኮኖሚ አቅም ነው የሚወሰነው። ኢትዮጵያን በዴሞክራሲ እናጌጣታለን፣ ፍትህን እናሰፍናለን፣ ህዝቡን ሀብታም እናደርጋለን ወንበር እስኪገኝ ድረስ የሀገሪቱ ካዝና ውስጥ እጃቸውን እስኪከቱ ድረስ የሚናገሩት ላም አለኝ በሰማይ ወተቷንም አላይ ዲስኩር ብቻ ነው። ሁሉ ነገር እንደኖረ አይቀርምና በጊዜ ሂደት ነገሮች መለወጣቸው አይቀርም። ጊዜ የወለደው ለውጥ ሰዎችን በመለወጥ ከሚመጣ ለውጥ አንፃር የተሻለ የሚታይ ጥቂትም ቢሆን ትሩፋት አለው። ይህ ለውጥ የሚመጣው ደግሞ በረጅም ጊዜ ሂደት የሰው ልጅ አስተሳሰብ ሲለወጥ የሚመጣ ብቻ ነው። ዋሾና የማይጨበጠውን እንደ ሸረሪት ድር የዳራበትን ድህነትን ለማራገፍ የሚታገለውን ፖለቲከኛ ደግፎ መስዋዕትነት የሚከፍሉ ወጣትን የመሰለ ሞኝነት በዚህ ጊዜ ሊኖር አይችልም። ወደ ሌላኛው መረጃችን ስናልፍ የፋኖን እንቅስቃሴ እንመለከታለን። ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ኃይል ዘመቻ አንድነት በሚል ያወጀው የማጥቃት እርምጃ 22ኛ ቀኑን መቀጠሉን ገልጾ በመንግስት የጸጥታ ኃይሎች ላይ የተጠናከረ እርምጃ በመውሰድ የጸጥታ ኃይል አባላትን መግደሉን፣ መማረኩንና ማቁሰሉን ገልጿል። ታጣቂ ኃይሉ በአማራ ክልል በአራት ክፍሎች ተከፍሎ እየተዋጋ ሁለት ዓመታት አልፎታል። የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎ ቤተ አማራ የአማራ ፋኖ አንድነት በጎንደር የሚባሉ ሲሆን እያንዳንዳቸው የራሳቸው የሆነ የእዝ ሰንሰለት አላቸው። ከ22 ቀናት በፊት ዘመቻ አንድነትን ሲያውጁ፣ በቅርብ ቀን ውስጥ እነዚህን ታጣቂዎች በአንድ ለማደራጀትና አንድ የእዝ ሰንሰለት መፍጠር የዘመቻው ዓላማ እንደሆነ ቢናገሩም እስካሁን ድረስ ግን አንድ መሆን አልቻሉም። በታጣቂ ኃይሉ ውስጥ ያለው የሥልጣን ሽኩቻ ብሎም የእኔ አካባቢ አመራር መሆን አለበት የሚል እሳቤ ላለፉት ዓመታት ታጣቂ ኃይሉ አንድ እንዳይሆን እንዳደረገው ተገልጿል። በታጣቂ ኃይሎቹ ብቻም ሳይሆን በደጋፊዎቻቸው መካከልም ልዩነቱ ከጊዜ ወደ ጊዜ እየሰፋ መጥቷል። በሰሞኑ የጠቅላይ ሚኒስትር አብይ አህመድ የጤና ሁኔታ የተመለከቱ አወዛጋቢ መረጃዎች እየተሰራጩ ቆይተዋል። አንዳንዶቹ ጠቅላይ ሚኒስትሩ በጠና ታመዋል፣ ለህክምና ወደ ዱባይ ሄደው ታክመው ነው የመጡት፣ ውስጣቸው ላይ ከፍተኛ የሆነ ህመም አለ፣ ለሕይወታቸውም ያሰጋል የሚሉ መረጃዎች ሲሰራጩ ነበር። ከዚህ በፊት ጠቅላይ ሚኒስትር መለስ ዜናዊ በጠና ታመው ለህዝብ ድብቅ ተደርጎ እንደነበረ አስታውሰው፣ አሁንም በተመሳሳይ ሁኔታ ውስጥ እንገኛለን ያሉም አሉ። ይሁን እንጂ ጠቅላይ ሚኒስትሩ ከትላንት በስቲያ የትግራይ ክልል መንግስት የስልጣን ርክክብ በተደረገበት ወቅት በፕሮግራሙ ተገኝተው ንግግር አድርገዋል። በቪዲዮ እንደተመለከትነው በጠቅላይ ሚኒስትሩ ከወትሮ የተለየ ነገር አላየነባቸውም። ጠቅላይ ሚኒስትሩ ለመካከለኛ ህመምና የጤና ምርመራ ወደ ዱባይ ያቅኑ እንጂ ይህ ነው የሚባል ለህይወታቸው የሚያሰጋ የጤና እክል እንደሌለባቸው ለማረጋገጥ ችለናል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች፣ የዛሬው የመረጃ ጊዜያችን በዚህ አብቅተዋል። ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በመረጃው ያላችሁን ሀሳብ፣ አስተያየት በኮሜንት አስቀምጡልን፣ ላይክና ሼር አድርጉ። እንዲሁም ለቤቱ አዲስ ሆናችሁ ዛሬ የመጣችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ከልብ እናመሰግናለን። ሰላም